ሰላም ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን አለን። ያው ትላንትና አንዳንድ ነገሮችን ብለን ነበረ። ከዛም ባለፈ ደግሞ ዳኒ ሕግ ጋ እሄዳለሁ ምናምን እያለ እየዛተ ነበረ ነው ትላንትና ጠበቃውን ሄዶ አማክሮታል። እሱንም በቪዲዮ አድርጎ ለቆልናል። ያው አንዳንድ ያነሳቸው ፖይንቶች አሉ ምናምን ግን እዛች ጋር ሙሉ ለሙሉ ኮምፕሊትሊ እየጣረ ያለው ብሩኬን ኃላፊነቱ ሙሉ በቃ ብሩኬ ላይ ለመጣል ነው እያጣረ ያለው። እና ሙሉ ለሙሉ ብሩኬ ተጠያቂ የሚያደርገውን ነገር ነው እዛ ጋር እየተናገረ ያለው። ያ ደግሞ አይ ቲንክ በጥሩ መስመር አይሄድም። ለምን እዛ ጋር ዳኒ እያወራ ያለው ጠቅላላ የሆነ የተወሰነ ነገር ኖርማሊ ብሩኬ ያደረገው ነገር ሊኖር ይችላል። ከዛ ባለፈ ግን አብዛኛው ነገር ኮምፕሊት ድራማ በሚባል ሁኔታ አብዛኛው ውሸት ነው። እኛም እዚህ ጋር የመጣነው ያንን ነገር በስሱ ግልጽ ለማድረግ አክል ነው። ለምን እኛ ብሩኬን በምናውቀው አክል እናውቀዋለን። በዚህ አክል እንደዚህ ይሄዳል ብለን አላሰብንም። የሆነ ጥፋት ያጠፋል አያጠፋም አይደለም ግን ደግሞ ያንን ነገር እንቃረነዋለን ማለት አይደለም። ለምን ለእያንዳንዱ ነገር ኃላፊነቱ የሚወስደው ድርጊቱን ብሩኬ አድርገው እንጂ የእያንዳንዱ ነገር ኃላፊነት ዛሬም ነገም ሁሌ መቼ ቢሆን ኃላፊነቱ ያለው ዳኒ ላይ ነው። ለምን እየጣሪ ያለው ዳኒ እያደረገ ያለውን ነገር ባያደርግ ኖሮ ብሩኬ ያንን እርምጃ ሊወስድ አይችልም ነበረ። ዳኒ አሁንም በኋላም መቼ የምነግረ ነገር ቢኖር ምንድን ነው እያርክ ያለውን ነገር አኩ ነገሮች ምናልባት ለአንተ ልክ መስሎ ሊታዩ ይችላሉ። በዚህ በኩል ግን የሆነ ልታስተካክለው የማትችለውን ነገር እያበላሸ ነው ያለው። የዛን ነገር ኃላፊነት ሙሉ ለሙሉ የምትወስደው አንተ ነህ። ምንም ቢፈጠር ምንም፣ በኋላ ላይ አልተነገረኝም አላውኩም ምናምን። እንዳሁን እየመሰለ ያለው ምን እንደሆነ ታውቃለህ? እሱ የተናገረው ነገር ብቻ ልክ እየመሰለው ነው እያደረገ ያለው። አሁን እሱ ሄዶ ህግ ጋር ሄዶ የጠየቀው እሱ የመሰለውን ነው ያደረገውን አይደለም የተደረገውን ነው እያወራ ያለው እና አንተ ያደረከው የተደረከውን ሳይሆን ያደረከውንም ማውራት አለብህ። እኛም ብዙ ነገር አድርገሃል። አንተ ነህ የደረስክብን፣ እኛ አይደለም የመጣንብህ። ጀስት ፕራንክ ነበረ፣ በፕራንክ የመጣ ነው። አንተ ነህ ጓገጭ እያልክ የማይሆን ንግግር እየተናገርክ የነበረው። እና ብትችል ብትጠነቀቅ ነው የሚሻለው አንተ ራስህ አንተ ራስህ ተጠንቅቀ ማድረግ ያለብህን ነገር ብታደርግ የተሻለ ነው። አሁን ሄደ ስላወራ ተደረግኩ፣ ተበደልኩ ምናምን ብለ ሄደ ስለተናገርክ ተበዳይነህ ማለት አይደለም ያለው እሱ ያልተደረገውን ነገር ተደርግ ያለው ነው እያለ ያለው አሁን ብሩኬ ቢያወራ ብሩኬም ህግ አለው ለሱ ልክ አለው አደል፣ በስነ ስርዓት አሁን እሱ እያሰበ ያለው የሆነ የህጉ ፈጣሪ ራሱ እንደሆነ አድርጎ ነው የሚያስበው። ህግ ደግሞ ጭፍን አይደለም፣ በአንድ መንገድ አይመራም። ለምን አንተ ሆንኩኝ ስላልክ ሆነሃል ማለት አይደለም፣ ህግም ያንን ነገር አይቀበልህም። ስለዚህ ራስህ የሄድክበት መንገድ ራስህ እራስህ ያጠመድክህ ወጥመድ ላይ እንዳትገባ ብትጠነቀቅ ጥሩ ነው። ትናንትናም ተናግሬ ያለው ይሄንን ነገር የማትችለውን ነገር እየተጋፋን ያለው የሆነ መስመር ቢኖር ጥሩ ነው ለምን ይፈርድልኛል ያልከው ህግ ሊፈርድብህ ይችላል፣ እና ተጠንቀቅ። የእውነቴን ነው መለህ እኔ ብዙ ነገሮችን እየሰበሰብኩ ነው ያለሁት። አሁን ዝም ብዬ እንዳንተ እምቧ ከረየሁ አለ ወይም ደግሞ ሌላ ነገር አላወራም። በተናገረ ባወራ፣ በለፈለፈ ምናምን ሳይሆን አክሽኑን በወሰደ ወይም ደግሞ ድርጊቱን ባረገ ሰው ነው። ያ ደግሞ ወዴት እንደሚሄድ ራስህም ታውቀዋለህ። ለምን መጥተህበት እንጂ የተጣላ እሱ መጥቶብህ አይደለም። አንተ ነው የመጣህበት። ወደ ብሩክ የመጣኸው አንተ እንጂ ብሩክ የፈልጎ አንተ ጋር አልመጣም። አንድ ማወቅ ያለብህ አንድ ነገር ቢሮኖር፣ አንተን የመጣህብን፣ እዚህ ቦታ ላይ አንተን የደረስክብን፣ እኛ ምንም አላደረግንህም። ጀስት ፕራንክ ነበር አደል? መሰረቱ ከሶስት ጋር ከዛ በፊትም እኮ ቪዲዮ ሰርተናል አደል? የዛኔ ለምን አልመጣህም? ያኔ ለምን መተህ እንደዚህ አይነት ውሳኔ ለምን አልወሰንክም? አሁን ምን ተፈጠረ? እንደዛ አይነት ምክንያቶችን እንፈልግ እንፍጠር ምናምን ካልን ማለት ነው ብዙ ነገሮችን መፍጠር እንችላለን። ጥፋቱ ደግሞ ኮምፕሊትሊ እሱ ጋር እንዳለ ማለት ነው ከመቶ ፐርሰንት በላይ እርግጠኛ ነኝ። ግን ጥፋተኝነቱን አምኖ ቢቀበል ተሸናፊ ይሆናል። ይህ ልጅ እየጣረ ያለው ለምንድን ነው? ተሸናፊ ላለመሆኑ። የሱ ፍላጎት ሀይሚና ብሩኬን ማለያየት ነው። ደግሞ ማይሳካልን የሚችል ነገር አይደለም። ብትችል ብታቆምና ወደ ራስ ብትመለስ ያስከውን ይዘህ ብታለቃቅስ የተሻለ ነው። ሶሲን አው ፕላስ ደግሞ የራስህን የሚወት እያበላሸ ነው እና ቆመ በለ ካያው ለአንተ ብዙ ነገር የምታደርገልህን ሴት እያስከፋህ ነው። አንተ የሚታየህ ሀይሚና ብሩኬን ማለያየት አለያይተ፣ አሁን ይሆናል እንኳን ብትል ሀይሚ ያንተ እንዴት ብላ ልትሆን ትችላለች? አሁን አንተ ራስ ቆመ ብለህ ስ ወደኋላ አሰብ አድርግና ሀይሚ እንዴት ለአንተ ልትሆን ትችላለች? አረ በጣም እኛ የቴደን ብሩኬ የቴዶ ይሄን የሚያክል ውድ ቤተሰብ ሰብ አይታሃል፣ ይመስለኛል እሱ ኢነርጂ እየሰጠ ያለው ኃይል እየሰጠ ያለው እየተማመነ ያለው ምንድነው? አሁን ብሩኬ ስሜታዊ ሆኖ የሚናገራቸው እሱን እሱን ሪከርድ እየያዘ እሱን እሱን እያየ ከሆነ ተሳስታል። ለሁለት በሚጣሉ ሰዎች መሀል ሶስተኛ የሚገባ ሰው ማለት ነው መጨረሻው ምን እንደሆነ ታውቃለህ? መሀል መቅረት ነው። መሀል መቅረት ነው። መሀል ቀር እንዳትሆን ቆም ብላ አስብ። ከዛ በላይ ደግሞ ማየት ያለብን ነገር እነሱ ማለያየት ሳይሆን፣ ኢማጂን ብዙ ጊዜ ሰምቻለሁ እኔ ከሶስት ጋር ብዙ ነገር አቅዳለሁ ብዙ ነገር ሽማግሌ ነበር ብላ ነው እያልክ ነው ያና አከለ በሕይወት ላይ ቦታ የተሰጣትን ሴት ዛሬ ላይ እንደዚህ ማንቋሸሽ ተገቢ ነው ብዬ አላስብም። አንድ ለራስህም ስም ተጠንቀቅ፣ እንጂ አሁን አንተ የሶሻል ሚዲያ ሰው ነህ። ቲክቶክ ላይ ኦልሞስት ከአንድ ሚሊዮን በላይ ፎሎወር አለ። አንድ ሚሊዮን ቀላል አይደለም። ወይስ ለቤተሰቦች ለኦዲየንስ ክብር የለም? ያ አንድ ሚሊዮን ሰው ዝም ብሎ እንዲከተል ነው እንዲፈልገው፣ ፕላስ ደግሞ ነው የሚሰራውን ኮንተንት ደስ አይልም። ሰውን በመሳደብ ከፈመሰ ሰው ለነገሩ ምንም አይጠበቅም። ሪስፔክት የሚባል ነገር የለም። አሁን ሪስፔክት አድርጊ ዲስሪስፔክት አድርግሽኝ እንደዚህ ሆንኩ ምናምን የምትል ሰውዬ ዞር ብለ ራስን ብትመለከት እና የምሰራውን ቪዲዮ ብታይ ደስ ይለኛል። አሪፍ ነው፣ እንደዛ ብታደርግ የተሻለ ነው። ህይወትን አታበላሽ። የራስን መስመር ብታስተካከል የተሻለ ነው። የሌላውን አበላሽ የኔ ይስተካከላል የሚል ነገር የለም። በመጀመሪያ የራስህን ህይወት አስተካክል፣ ሶሲን ብትለማመጥ የተሻለ ነው። አሁን ሀይሚና ብሩኬን ተወት ብታደርጋቸው ለእኛም የተሻለ ቢሆን ይመስለኛል። አታልፋን፣ ተወን፣ እዛ እዚህ አትበል አዎ፣ ልቀቀን እና በቃ የራስን ህይወት ነው። የራስን ለምን ኢነርጂህን ማየውን ቦታ ላይ ታባክናለ ወይ? አሁን ለማለይ ታቀድከው ንቅር ሌላ ሰዎች ላይ ንቅር። አሁን መስሎ ነው። አሁን ሁለቱ ከዚህም በፊት ይያልከው ነበረ ሁለቱም እልውስጥ ስላሉ ነው እንጂ እንደዚህ የሚሆኑ አይነት ሰዎችም አይደሉም። በጣም የሚከባበሩ በጣም የሚዋደዱ በጣም ትልቅ ቦታ ያላቸው። አረ በስነ ስርዓት ያውቀዋል፣ በደንብ ነው የሚያውቀው ከኛ በላይ እንደውም። አንተ እርግጠኛ ነህ እንደማታለያያቸው ልንገርህ፣ እያየ ያለው ነገር ሁላ እየከበደ በስነ ስርዓት ያውቀዋል፣ እንደማይሳካል እንደማይሆንልህ ማለት ነው። እኔ ምንም መናገር እራሱ አይጠበቅም። ስለ እነሱ አንድ ነገር አላወራም። ለምን እኛ ሳናወራ እነሱ ያወራሉ። ምናልባት የዛሬ መጠላታቸውን አትይሽ የዛሬ መጣላታቸውን የዛሬ መጨቃጨቃቸውን ምናምን የዛሬ መገፋፋታቸውን እንዳታይ፣ ነፍሳቸው እርስ በርስ እያወራቸው የሁለቱም ነፍስ ማለት ነው። እዚህ ፊትለፊት ሲጣሉ ስላያቸው ነው አይደለም፣ እንዳትሸው። ለአንተን ብቻ አይደለም ይሄ መልክት፣ ለሁላችሁም የብሩክና የሀይሚን የሁለቱን በቃ መለያየት ምናምን የምፈልጉ ሰዎች ካላችሁ ማለት ነው፣ እባካችሁ ሌላ ሰው ለማለያየት ምናምን ሞክሩ። ኢነርጂያችሁን እነሱ ላይ ባታባክኑ ጥሩ ነው። ይሄን ነገር ደግሞ እና ደሞ ውድ ቤተሰቦች፣ ትናንትና በለቀቅነው ቪዲዮም የሆነች አንዳንድ አስተያየቶች አይቻለው። ሁለቱንም አንድ ላይ ለምን አታመጧቸውም እና አታወሯቸው ምንም እያሉ ነበር እና ያንን ማድረግ ከብዶን አይደለም፣ ግን ደግሞ መሆን ያለበት ሰዓት ይሆናል። አረ አሁን ሁለቱም በጣም ትናንትናም ከሰማችሁት ስለ እሷ አታወሩኝ ምናምን እያለን ነበረ። እና ጊዜ አለው ለሁሉም ጊዜ አለው። ሲረጋጉ ሁለቱም ሲረጋጉ ሁለቱንም አንድ ላይ ይዘን መተን እናወራቸዋለን። ግን አሁን በቻልነው አቅም የምንችለውን ነገር ነው የምናደርገው አይደል? እኛ በቻልነው አቅም የምንችለውን እናደርጋለን። በቃ ሁሌ ከጎናቸው ነን፣ እናወራቸዋለን። አሁን ትላንትና አይሚን ደውዬ ልጠራት አስቤ ነበረ ግን የብሩኬን ሁኔታ ስልክም እነሱ ማጣላት ሌላ ነገር ውስጥ መክተት ይሆናል። አይታችኋል ሲገናኙ የሚያወሩትን ነገር እና እርስ በርስ ለማውራት እየሞከርን ያለ ነው። እኔ ከትላንትናው ነገር በኋላ የተወሰነ ጊዜ ብንሰጣቸው ባይነኝ። ለምን ሁሉም አስታራቂ ለመሆን ነው እየጣሪ ያለው። ሁሉም አስታርቃለሁ በሚል ሰበብ ልጆቹን ወደማየን ነገር ነው እየመራቸው ያለው እና ሁለቱም የሚፈልጉት አሁን ግለት ላይ ናቸው። በዚህ ግለት ላይ ደግሞ እኛ ተደረበን እንዲሆኑ እንደዚህ ሁለቱም ሊያወሩብን የሚችሉት አንተ እንደዚህ ያደረክኝ፣ እኔ እንደዚ፣ አንቺ እንደዚህ ያደረግሽኝ ምናምን እየተባባሉ የማይሆን ሰጣ ገባ የተዘጋ ፋይል ነው የሚከፈት፣ ወደኋላ መመለስ ይሆናል። እንደዚህ አይነት ነገር ከመፍጠር አሁን ላይ የሆነ ትንሽ ስፔስ መስጠት ይሻላል ለነሱ። አይ ቲንክ እሱ የተሻለ ሀሳብ ነው። ደግሞ ሀሳብን ብቻ ሳይሆን የተሻለ ነገር ነው። በዚህ ሰዓት ላይ ሁለቱ ማገናኘት የሆነ እየነደደ ያለ ሰዓት ጋር ጭድ ማስጠጋት ማለት ነው። ያ ማለት ደግሞ ምንድን ነው? ነገሩን አበርዳለሁ ብሎ የባሰ ማጋጋል እንዳይሆንብን ሁለቱንም በተቻለ አቅም የሆነ ኢቨን ስልክ ደውዬ ሳወራቸው ማለት ነው የሚሉኝ፣ በቃ ምንም እንዳትለኝ ነው የሚለኝ። መጀመሪያ ስልክ ሲያነሳል ምንም እንዳትለኝ፣ ወደ ደወልክበት ጉዳይ ነው የሚለኝ እሷም ጋር ስደውል ቴክስትም ስጽፍላት እንደዛ አሁን በቃ ቤኪ ለራሴ ጊዜ ይፈልጋሉ ምናምን ምትልኝ፣ በእንደዚህ አይነት ሁኔታ ላይ ያሉ እንዴት ብዬ ነው እንተነ። ፕላስ ደግሞ አለ አንድ የጫማ ሚስማር የሆነ ልጅ የጫማ ሚስማር የሆነ ልጅ የእውነቴን እንውላችሁ። እና በቃ ብቻ ከቻል ቁጣል በቃ ጫማ ውስጥ እንደገባ ታጠር፣ ሰላማችን እነሳን ፕሊስ እንትን ባትል ጥሩ ነው። አትሊስት ከሌሎቹ ተማር፣ እስኪ ከሌሎቹ ተማር ማለት ከሌሎቹ ተማር። ስለ እነሱ ላይ ክፉ አስበው የነበሩ ሰዎችን ወደኋላ እና መጨረሻቸው እንዴት እንደሆነ ሁሉም መሀል ነው የቀሩት። ሁሉም መሀል ላይ ቀርተው ብኩኑ ነው ነው ያሉት። አንተም እባክህ እንትን አትበል። አይ ቲንክ የሆነ ምንም የማትሎ ነገር ነው እያደረገ ያለው። ከአንተ የማይጠበቅ ነገር ነው እያደረገ ያለው። ፕራንክን የተፈጠረው አይደለ ፕራንክን የተደራረጉት ሶ፣ እነሱ ፕራንክ ለተደራረጉት ነገር ችግራቸው መፍታት ያለባቸው እነሱ ናቸው። እሱ አድርጎታል እኮ ነው። ፕላስ ደግሞ አሁን እንደ እንትን እንደ ምክንያት እየወሰደ ያለው እኔ ያንን ፕራንክ ሳረ ጓደኞቼ ነበሩ ምናምን እያለ ያለው። እሺ እኛ እኛ ምን እንትን እንላለን? ይመለከተናል እሱ ጉዳያችን እኮ አይደለም። ያንተ ጓደኞች እኮ ጓደኞች ናቸው፣ ምንም ብታደርግ ይደብቁላል። ከዛ በላይ ደግሞ የተደረገን ነገር የማይደብቀው ምንድነው ካሜራ ነው። ካሜራ ይዘው ነበረ። ካሜራ አለ። ሙሉ ፉቴጆ አለ። የሁለት ሰዓት ከምናምን ቪዲዮ ነው። ሙሉ ፉቴጅ አለ ከፈለክ እሰጥሃለሁ። ግን አንተ እንደዚህ አይነት ነገሮችን ምንም እንትን አትልም፣ ለመታመን ምናምን የማትሆን ሰው ነው፣ እስካየሁት ድረስ ማለት ነው። እኔ በጣም እንትን ይለኝ ነበረ፣ በደንብ ስለማላውቀው መጀመሪያ ላይ ብዙ ነገሮችን ለማውራት ምናምን ተቆጥቤ ነበረ። ግን ትላንት ያረከውን ነገር ካየሁኝ በኋላ ሙሉ ለሙሉ ሜንታሊቲ አይቼዋለሁ፣ የማሰብ አቅም እየደረሰ እንደሆነ አይቼዋለሁ። አንድ ተምሬያለሁ ከሚል ሰው አይጠበቅም። እውነት ለመናገር የተማረ ሰው ምንድን ነው በመነጋገር ነው ያም ችግሮችን ተነጋግሮ ተረዳድቶ ማለፍን ነው እንጂ አንድ ቢያንስ አንተ አሁን እያሰብክ ያለው ነገር አንድ ምንም በቃ ማሰብ አይችልም የሚባል ሰው እንኳን በዛን ክል ደረጃ ያስብ። ለምን ነገሮች ግልጽ ነገር ናቸው። ሰው እንዴት ተጠቅልሎ የተቀመጠለትን ነገር አልጎርስም ይላል? ያንተ አሁን እንደዛ ላለማመን ነው እየጣርክ ያለው እና እባክህ ፖሊስ ዛሬም ነገም ነገር አለው። እኛ ሌላ ነገር ውስጥ ከመግባታችን በፊት የምታደርገውን ነገር ወደኋላ መለስ ብለህ ቁም ብለህ አስብ። ወደ አእምሮ ተመለስ። መሸነፍ ችግር የለውም አንዳንዴ ተሸናፊም አሸናፊ ይሆናል። ያም የሆነው ግን መሸነፉን ሲያምን ካሸነፈው ሰው በላይ አሸናፊ ይሆናል። እና ቁም ብለህ አስብ። አሁንም አረፈደብህ። ነገሮቹ ወደ ሌላ ነገር ሳይሄዱ አሁንም ጠበቃ ጋር የሄድከው ኖርማሊ ክስ አልመሰረትክም። ቆም ብለህ አስብ። ወደዛ ስቴጅ ይሄዳለው ካልክ እኛም የራሳችንን እርምጃ እንወስዳለን። ለምን ካልከኝ ሌሎች ማስረጃዎች አሉ። እኔም ራሴ ማለት ነው እንደዚህ ግልጽ ማውጣት አልፈልግም። እንደዚህ እንደዚህ ብዬ ማውራት አልፈልግም። ምን ምን ወንዶ ነው ማወቅ ከፈለክ ኮንታክት አድርገኝ ኮንታክት አድርጌ፣ ኢንስታግራሜ ክፍት ነው፣ እዛ ላይ ማውራት እንችላለን። ከዛ ባለፈ ግን እንዳይረፍድብህ፣ አሁንም ላስተነከከን የመጣሁት እንዳይረፍድብህ፣ ቆም ብለህ አስብ። ከዛ ባለፈ ሃይሚም ብሩኬም እባካችሁ እባካችሁ ነው የሚላችሁ፣ ብዙ የለፋችሁበትን ፍሬንድሺፕ አታባክኑት። ዝም ብላችሁ እንትናት የእናንተን ክፍተት እያየ ነው ሰው። እንደዚህ አይነት በመሀል ክፍተት አትፍጠሩ። አንድ ፌስታል ላይ ምንድን ነው የተፈጠረች ቀዳዳ ናት ያንን ፌስታል ዋጋ የምታሳጣው እና እባካችሁ የእናንተ ጓደኝነት ቀላል አይደለም፣ ከኛም በላይ ታውቃላችሁ፣ ስንት ነገር እንዳለፋችሁ፣ ስንት ነገር እንዳቀላችሁ ምን ያክል ነገር ማድረግ እንደምትችሉ ጭምር ታውቃላችሁ። ዛሬ ላይ ያቺ የምትፈጠረው ክፍተት ምናልባት አሁን ላታስታውቃችሁ ትችላለች አሁን ላትርዱ ትችላላችሁ ግን የሆነ ሰዓት ላይ የሆነ የማትመልሱ ጸጸት ነው የሚሆንባችሁ እኔ ከጓደኝነትም በላይ ወንድማማች እህትማማቾች ነው ገባሽ አይሚ በጣም የምወድሽ እህቴ ነሽ ብሩኬም ከምንም በላይ እንደምወድ ታውቃለህ ወንድሜና በዚህና ክል ልክ ስትሆኑ እኔ ማየት አልፈልግም እውነቴ ነው የምላችሁ። የሆነ ሳይሰማን ምናምን ቀርቶ አይደለም። እዚህ ጋር ኖርማል ሆነ ምንቆቦ ይህን ነገር ከእናንተ አንጠብቀው። እኛ ከእናንተ ብዙ ነገር ነው የምንጠብቀው። ብዙ ነገር እስካሁን የሰራችሁት እንደውም ትንሽ ነው መስራት ከምች ተካክል እና ፕሊስ ሁለታችሁም ለራሳችሁ ጊዜ ስጡና እርስ በርስ አውርታችሁ እንትን በሉ በቃ። እኛም አንገባ ማላችሁ እንቆማለን። በቃ እዚች ጋር እንቁምና እናንተ ተነጋግራችሁ ችግራችሁን ፈታችሁ ነው። ለምን ሁለታችሁ አንድ ካልሆናችሁ ማንም በመሐላችሁ የሚገባን ሰው ልትረሱት አትችሉም። እና እባካችሁ አይደል፣ እነሱ አንድ ካልሆኑ ምንም መፍጠር የምንችለውን ነገር የለም። እናንተ ስታግዙን ነው እንትን የምትሉት። እና ፖሊስ በቻልኩት አቅም ደግሞ እንትን ለማለት እሞክራለሁ። እና ኦፕን ሆናችሁ አውሩኝ፣ እኔ ለእናንተ ሁልጊዜ አለሁኝ። እና የሆነ ማስተካከል የምችለውም ነገር ካለ ንገሩኝ። ፊክስ ማድረግ የምችለው ነገር ካለ ከዛ ባለፈ እስኪ ነገ እንገናኛለን። ቤተሰቦቻችን ብዙ አላንዛዛባችሁ አ አናንዛዛባችሁ ዛሬ የመጣ ያለውን ነገር ግልጽ ለማድረግ አክል እና እኛም ምን ማድረግ እንደምንችል ለመናገር አክል ነው። እሱም አይ እምቢ አላዳምጣችሁም ካለን እንግዲህ በስፒከርም ብር ብለን ቢሆን እንነግሯለን ያኔ መስመር ሲያልፍ